ሙስና ማለት ምንድን ነው የሚለውን እንኳን የምናውቀው ጉዳይ የለም ቤተክርስቲያን ይፈጸማን ተብሎ እንደው በአንድ አይምሮ ሊታሰብ የማይችል ጉዳይ ነው እኔ በዛ ሰዓት አርባ ሺህ ነበረ አርባ ሺህ ብር ማለት አሁን እንግዲህ ተባስቶ ወደ አራት መቶ አምስት መቶ ሺህ ነው እና የአራት መቶ አርባ ሺህ ብር ቀርቶ አራት መቶ ብር የለኝ በዛ ሰዓት ያ ብር ባለመኖሩ እኔም ወደ ቀን ስራ ገባው። እንደሚታወቀው እንደው ቀለል አድርጌ ዘንድሮ ለማውራት አንደኛ ወጣው አንደኛ ወጣው አይደለ? በሚገባ ከስንት መምህራን አስራ አምስት መምህራን ነው የተወዳደረው እዛ ሰዓት። እሺ ኦም እንደሰማሁት ከሆነ ደግሞ በእንደዚህ ያለ ሶሻል ሚዲያ እንዳይቀርቡ እኛ እንደግፎታለን ተብለዋል የሚባል ወሬ ሰምቻለሁ። ዛሬ ተደገፉ አልተደገፉ አዎ ብለው ነበር። በጊዜው እውነት ለመናገር ዝም ብለው ነው፣ ይሄ አፍ ማስዘጊያ ነውና፣ ለምን እኔ ትንሽ እየተናገርኩኝ ጠንከር ያሉ ሀሳቦችን እያነሳው ስለነበረ ያችን ለማረሳሳት የሚመስል ሽንገላ ነበር በጊዜው ነገሩ። ዝም ብሎ ነው እንዲሁ ነው የቀረውና፣ ተደውሎልኝ ነበር በነገራችን ላይ። ለምን ይበቃን፣ ከዚህ በኋላ እኛ ባለማወቅ ነው ችግር የለም። ከዚህ በኋላ እርስዎ ባይችሉ እንኳን በሌላ ነገር የሚተካበት መንገድና እንትንላና መቻቻለን የሚል ነገር ነበር። ጠንከር ያሉ ሐሳቦችን ስለምሰጥ ነው የተጎዳውበት መንገድ። እዚች ላይ ጥያቄ እኔ ጓደኛዬ ነው ያወራኝ። እሱ ቀጥታ ከክፍለ ሀገር እንደመጡ አዲስ አበባ ደረሱ። አዲስ አበባ ሲደርስ የአቋቋመ መምህር ስለሚፈለግ በአቋቋመ መምህር ተወዳደሩ። ተወዳድረው አንደኛ ደረጃ ወጥተዋል አሉ። ከወጡ በኋላ ግን ውድድሩ ቢያልፉም ይህን ያህል ብር ካልከፈሉ አይቀጠሩም ተባሉ። በዛ መሀል ላይ ይህን ብር እሶ የለትም መክፈልም አልቻሉ። እሶ ባለመቻሎት በእሶ ቦታ ላይ የከፈለው ሰው አንደኛ ደረጃ ተብሎም ተብሎ ቤተክርስቲያን እንደተቀጠረ መረጃው ተለቋል። እንግዲህ እኔ አሁን አላውቁትም፣ በዛ አካል በቪዲዮትም አይቼዋለሁ። በእኔ ቤት ቀጥታውን ከመጡ እስቲ ይህን ይናገሩ። ትክክል ነው። ምንድነው ያው ቃሉ ተናግረዋን እኮ መምህርዬ ያው ግልጽ ነው። አንተ ብዬ ብናገር ደስ ይለኛል ብዬ ነው። እንደውም ነው አባታችን እና ነገሮቹ እንደዛ ነው። እንግዲህ ከጉባኤ እንደመጣው ነው። ውድድር አለፍኩ። እንግዲህ የቅጥር ደብዳቤ ማጻፍ ስለነበረ የቅጥር ደብዳቤ ይዞ ነው ለአስተዳደር የሚሄደውና በዛ ሰዓት እኔ አላቅም እንግዲህ የክፍለ ሀገር ልጆች ነን ሁላችንም እና አናቅም እውነት ለመናገር ከዛ መተን እንደው ሙስና ማለት ምንድን ነው የሚለውን እንኳን የምናውቀው ጉዳይ የለም ቤተክርስቲያን ይፈጸማን ተብሎ እንደው በአንድ አይምሮ ሊታሰብ የማይችል ጉዳይ ነው እኔ በዛ ሰዓት አርባ ሺህ ነበረ አርባ ሺህ ብር ማለት አሁን እንግዲህ ተባስቶ ወደ አራት መቶ አምስት መቶ ሺህ ነው እና የአራት መቶ ሺህ አርባ ሺህ ብር ቀርቶ አራት መቶ ብር የለኝ ከምን ይመጣል? የዛ ሰዓት እኮ አንድ በሬ ቢሸጥ 4000 ወይ 5000 ነው። እዛ በክፍለ ሀገር እንዳሁኑ አይደል። እና በዛ ሰዓት ያ ብር ባለመኖሩ እኔም ወደ ቀን ስራ ገባው። እንደሚታወቀው እንደው ቀለል አድርጌ በሚገባ አስራ አምስት መምህራን ነው የተወዳደረው እዛ ሰዓት። እሺ እንግዲህ ከአስራ አምስት መምህራን መካከል እድል ወደ እኔ መታ ነበረ። እኔ ከእነሱ በልጨ ሳይሆን አንዳንድ ጊዜ እንግዲህ በመወዳደር ላይ ማሸነፍ አለ፣ መሸነፍ አለ። ይሄ ታወቀ ነው። እሺ። እና ነገሮች አልሆኑም። እኔ ምንድነው ተስፋ ሳልቆርጥ ስራ ነው የገባሁት። መስራት የሚችሉ እጆች ነበሩኝ፣ መራመድ እንደማንኛውም እግሮች ነበሩኝና በቀጥታ ስራ ገባሁ። ሞያ ለመድኩኝ፣ ሐናጺ ሆንኩኝ። ሐናጺ ሆንኩኝ። እዛ በወር የሚገኘውን ደሞዝ እውነት ለመናገር በሰባት ቀን ቅዳሜ ቅዳሜ በሚከፈለው ደሞዝ አገኝ ነበር። ይሄ ግልጽ ነው። ትንሽ ብርም አጠራቅሜ ነበረ። ለመቀጠሪያ የሚሆን ብር ነበረ። ግን በኋላ ላይ ስሜቴ ትንሽ ስለተጎዳ በፍጹም ሐሳቤን ሁሉ ረሳሁት። ወደዛ መመለሱንና እንዲሁ ሲያደርሰኝ ክብረ ባል ሲሆን ወይም ሰንበት ሲሆን፣ ሌሊት እጄ መዝሙር አብሬ ላልቆም እችላለሁ። ግን እንዲሁ ክብረ ባል ከሆነ ግን አብሬ ከአገልግሎቱ ሳተፍ ነበር። ስራዬን እሰራ ነበር። እንግዲህ ወደ ተወሰነ አንድ አመት ያህል አካባቢ እንደቆየው ያህል እንግዲህ ከወደኩ ማለት ነው። አወዳደቂም በጣም ከባድ የሚባል ጉዳት ሰባተኛ ፎቅ ላይ አይሽን ከሰባት ፎቅ